በኢትዮጵያ ታሪክ ውስጥ በተለያዩ የእምነት ተቋማት ውስጥ ያሉ የእምነት ተከታዮች ሁሉ በእኩል ፍቅር ይወዷቸዋል። እርጋታቸው፣ ንግግራቸው፣ ሰውነታቸው፣ ግርማ ሞገሳቸው ሁሉ በልዩነት እንዲወደዱ ምክንያት ሆኗቸዋል። ከሰሞኑ በጠና መታመማቸውና ሆስፒታል መግባታቸው በማህበራዊ ሚዲያ ሲነገር ብዙ ሰዎች ፈጣሪ ምራቸው ዘንድ ጸሎቶቻቸውንና ምኞቶቻቸውን በየማህበራዊ ሚዲያዎቻቸው ላይ ሲገልጹላቸው ቆይተዋል። ወዲህ አፈርነህና ወደ አፈር ትመለሳለህ እንዲል መጽሐፍ ቅዱስ፣ ወዲያ ደግሞ እኛ ያላህ ነን፣ ወደ እርሱም ተመላሾች ነን እንዲል ቅዱስ ቁርአን። እንዲህ በብዙ ክብርና በብዙ ፍቅር በልዩነት የተወደዱት ሲወደዱ የኖሩ የከረሙት የቀድሞው የኢትዮጵያ የእስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት የነበሩት ተቀዳሚ ሙፍቲ ሐጂ ኡመር ኢድሪስ ከዚህ ዓለም በሞት የመለየታቸው ዜና በእጅጉ የብዙዎችን ልብ እየሰበረ ጉዳይ ሆኗል። ሰላም ጤና ይስጥልን። የተወደዳቸውና የተከበራችሁ የጊዜ ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት የዓለም ጫፍ በያላችሁበት የሀገር ጥግ ሁሉ ሰላም፣ ፍቅር፣ ጤና ተሆኑ ዘንድ ዞትራ ምኞታችን ነው። በዛሬው መሰናዷችን ከቀናት በፊት በጠና መታመማቸው ተነግሮ ዛሬ ደግሞ እልፈታቸው ስለተሰማላቸው ሐጂ ኡመር ኢድሪስ አንዳንድ ጉዳዮች ልነግራቸው ነው። እጅግ በጣም ብዙ የተለያዩ በተለይ ደግሞ የእስልምና እምነት ተከታይ ያልሆኑ ግለሰቦች ሁሉ የልባቸውን ሀዘን እየገለጹላቸው ይገኛሉ። እስከ መሰናዷችን ፍጻሜ ድረስ አብራችሁን ቆዩና መሰናዷችንን ስሙልን። አብራችሁም ስለምትቆዩን እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን። ጊዜ ሚዲያን ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉን ዘንድ ወደድን። ክበሩልን። ከቀናት በፊት በጠና መታመማቸውና ሆስፒታል መግባታቸው የተነገረላቸው የቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዝዳንት ተቀዳሚ ሙፍቲ ሐጂ ኡመር ኢድሪስ ከዚህ ዓለም በሞት የመለየታቸው ዜና ከመሰማቱ ከደቂቃዎች በኋላ ህዝቡ ሁሉ እጅጉን በሚያስደንቅ መልኩ በሕልፈታቸው የተሰማውን ሀዘን በየማህበራዊ ሚዲያው ይገልጽ ይዟል። ገሚሱ ከሕልፈታቸው ጋር ተያይዞም በግጥም እንዲህ እያለ ሀሳቡን እየገለጸ ይገኛል። ሞት ይሉት ባላንጣ፣ ሞት ይሉት አብሻቂ፣ ደግሞ እየመረጠ ሰው ሰው እየለየ፣ አድብቶ ነጣቂ እያሉ በሕልፈታቸው የተሰማቸውን ሀዘን በስነ ግጥም የጠቀሱ ብዙ ናቸው። በሀገራችን የእስልምና እምነት ተከታዮች ዘንድ ታላቅ አባትና ታላቅ መሪ የሆኑት ተቀዳሚ ሙፍቲ ሐጂ ኡመር ኢድሪስ ሞታቸው እጅጉን አስደንጋጭ ሆኗል። ሐጂ በብዙ ቦታ ብዙ አይታዩም። በታዩባቸው፣ በተገኙባቸው ቦታዎች ሁሉ ግን ከልብ ስር ተከትበው የሚቀሩ ንግግሮቻቸውና ትምህርቶቻቸው መቼም እየሚረሱ አይደሉም። አንድ ወቅት ላይ ቃለ መጠይቅ ላይ ሰው ጤነኛ የሚባለው ከላይ ፈጣሪን ሲፈራ፣ ከጎን ሰውን ሲያፍር፣ ከውስጥ ደግሞ ህሊናውን ሲያዳምጥ ነው ሲሉ የተናገሩት ነገር አጃይብ አሰኝቶ ነበርም። ሐጂ የተወለዱት በቀድሞ አጠራር በወሎ ክፍለ ሀገር ለጋምቦ ወረዳ፣ ገነቴ በምትባል መንደር ግንቦት 21 ቀን 1929 ዓ.ም ምረት ላይ ነበረ። ገና በለጋነት ዕድሜያቸው የእውቀት ፍቅር በልባቸው ሰርጾ ኑሮ ገበሬ አባታቸውን አስፈቅደው ከእስልምና እውቀትን ለመቋደስ የሕይወት መንገድ መጀመራቸውን በሕይወት ሳሉ በሰጧቸው ቃለ ምልልሶች ልናውቅ ችለናል። ሐጂ ኡመር ከ50 ዓመታት በፊት ወደ አዲስ አበባ የተጓዙት ኡስታዛቸውን ወይም መምህራቸውን በመፈለግ ነበር። እዚያ የተጓዙት በደርግ ዘመን የእስልምና ጉዳዮች ሊቀመንበር ከነበሩት በሐጂ ሙሐመድ ሣኒ ሐቢብ ዘንድ ጀምረውት የነበረውን ትምህርት ለመቀጠል እንጂ በከተማዋ ለመኖር አስበው አቀደው አልነበረም። እሳቸው መምህራቸውን እየፈለጉትን ያህል ደሴ ከተማ ውስጥ ያስተምሯቸው የነበሩ ተማሪዎች ደግሞ እርሳቸውን ፍለጋ ተከትሏቸው መጥተው እንደነበር ይነገራል። ሆኖም ግን ለዓመታት የሰበሰቡት እውቀት ሌሎችን ለማስተማር ከበቂ በላይ መሆኑን ሐጂ ሳኒ ስለተረዱ በአንዋር መስጂድና በመስጂድ ኑር እንዲያስተምሩ መደቧቸው። ሐጂ ዑመር ግማሽ ቀኑን ለራሳቸው እውቀትን ሲሰበስቡ፣ ቀሪውን የቀን ኩሌታና ምሽት ላይ ደግሞ በማስተማር እያሳልፉ ጀመር። ሙፍቲ ሐጂ ዑመር ኢድሪስ ከማስተማር ባሻገር ከ አምሳ በላይ ሃይማኖታዊ መጽሐፍትንም ጽፈዋል። ወዲያ ደግሞ ቁጥሩ ወደ ሰማንያ ይጠጋል የሚሉም ይገኛሉ ቅዱስ ቁርአንንም ተርጉመዋል። የቁርአን ትርጉም ስራቸውንም እንዲሁ በሲዲ አሰራጭተዋል። ከ50 ዓመታት በላይ በዘለቀ የአዲስ አበባ ቆይታቸው ታዲያ ቅዱስ ቁርአንን ከ300 ጊዜ በላይ በትርጉም አስተምረዋል። ከጻፏቸው መጽሐፍትም የሕትመት ብርሃንን እያገኘው አንድ ብቻ እንደሆነ ይነገራል። በኢትዮጵያ የተለያዩ አካባቢዎች የተፈጠሩ ሃይማኖታዊ አለመግባባቶችን እውቀት አጠር ግጭቶችን በመፍታት ስማቸውን በደማቁ ቀለም በትውልዱ መካከል ያጻፉ ሰው ናቸው። በደርግ ዘመን የኢትዮጵያ እስልምና ጉዳዮችን ከመሰረቱት ሰዎች መካከል አንደኛው እንደነበሩም ይነገራል። በ1967 ዓ ምትም የምክር ቤቱ አባልና የዑለማው ሊቀመንበር እንደነበሩም ይታወቃል። የክቡር ዶክተር ቀዳሚ ሙፍቲ ሐጂ ኡመር ኢድሪስ በህይወት ዘመናቸው ስለ ሀገራቸውና ስለ ህዝባቸው አዝነው የተናገሩት ልብ የሚሰብር ቃል ዛሬም ድረስ በሁላችንም ልቦና ውስጥ ይመላለሳል። አንድ ወቅት ላይ እንዲህ አሉ። እኔ ለሊት እንቅልፍ የለኝም አሁን ኢትዮጵያ ያለችበት ሁኔታ ያሳስበኛል። እኔ አሁን 86 ዓመት ሊሞላይ ነው። ለሊት ለሊት እንቅልፍ የለኝም። ለሁለት ሰዓት ብቻ ነው የምተኛው ቀሪውን ሳለቅስ ነው የማነጋው። ለምንድ ነው ብዙ ለማይቆይባት የምንጋደለው? ለምንስ ነው የምንጫረሰው? በጣም ያሳስበኛል፣ ያስለቅሰኛል ሲሉ የምናገራቸው ነገር ሐጂ የሃይማኖት አባት ከመሆናቸውን በላይ የማሰብ የማሰላሰል ብቃታቸው የታየበት ንግግራቸው ነበረ። የእኚህ ታላቅ አባት ጥሪ ሰው መሆን ይቀድማል የሚል ነበር። ሐጂ ኡመር ኢድሪስ ለዘመናት ዘርና ሃይማኖት ቀድሞ ሰውን የገፋ ሁሉ የሚሰማው ጥብቅ መልእክትም አስተላልፈው ነበር። እኚህ ታላቅ አባት ሰውነት ይቀድማል ሲሉ በብዙ መድረኮች ሰው ስለመሆን ብዙ ነገር ተናግረው ነበር። ሰው ሁኑ፣ ቅድሚያ ሰውነት ይቀድማል። ከሃይማኖት ሰውነት ይቀድማል። ከዘርም ሰውነት ይቀድማል። አላህ ሰውን ከሁሉ በላይ አልቆታል። ሰው ሊገፋ፣ ሊሰደድ፣ ሊገደል፣ ሊናቅ፣ ሊወገዝ በፍጹም አይገባም። ልዩ ፍጥረቴን ክብሩን ጠብቁት በማለት አዟል ሲሉ ደጋግሞ የመናገራቸው ነገር ዛሬም ከልብ የሚወጣ ጉዳይ አይደለም። የሐጂ ኡመር ኢድሪስ ፈገግታ መረጋጋታቸውና ጥበባቸውን ዳግም መስማትም ሆነ ማየት አለመቻላችን እንደ ሀገርም እንደ ትውልድም ትልቅ ኪሳራ ውስጥ እየከተተን ህልፈት ሆኗል። ለእስልምና ሃይማኖት ተከታዮች ደግሞ እንዲህ ያለው ከባድ ሀዘን ከልባቸው የሚወጣም አይመስል የሐጂ ዑመር ኢድሪስ ህልፈት መላውን ህዝብ በብዙ አስደንግጦታል። ሁሉ ሰው ገና ለገና ህልፈታቸውን ሲሰማ የልብስ ብራቱን ሀዘኑን ሁሉ በየማህበራዊ ሚዲያው ላይ በስፋት ይገልጽ ይዟል። ደራሲ እንዳለጌታ ከበደ የሐጂን ህልፈት ሲሰማ እንዲህ አለ በማህበራዊ ሚዲያው የፌስቡክ ገጹ ላይ ነፍሶ በሰላም ትረፍ፣ የሚከተለውን ስነ ቃል ወይም ደግሞ የለቅሶ ግጥም በትክክል እሳቸውን ይገልጻቸዋል ብዬ አምናለሁ ይልና ስነ ግጥሙን እንዲህ ይለዋል። ያንን ትልቁ ዋርካ ማን ነው የቆረጠው? ያውም ከስር ምሶ፣ የህዝቡን አስማሚ የአገሩን ምሰሶ፣ ሀገር አስታራቂ የአገር ሽማግሌ ብዬ ባኖሮ፣ እንዴት ባለው መብራት ፈልጎ አገኘ። ሲል ሀሳቡን ገልጾላቸዋል ሌላ አንድ ግለሰብ ደግሞ ከሙፍቲ ህልፈት ጋር ተያይዞ ስለ ሙፍቲ የተሰማውን እንዲህ ይላል። ሙፍቲ ሐጂ ኡመር ኢድሪስ ለብዙዎቻችን የሙስሊም አባት ብቻ ሳይሆኑ የመላ ኢትዮጵያውያን አባት ሆነው ሊቀረጹብን የቻሉት ከመንፈሳዊ አባት የሚጠበቀውን ሀቀኝነት ስላቀበሉ ነው። እሳቸው ሙስሊሙን ወይንም ደግሞ ክርስቲያኑን ለማስደሰት ብለው ሲናገሩ አልሰማውም። ከኛ ከፍ ብለው ሲናገሩ ግን ሰምተናል። በኮሮና ጊዜ የኦርቶዶክስ ቤተ ክርስቲያን ጸሎት ካደረገች በኋላ የእስልምና ሃይማኖትን ጸሎት አድርጉ በተባሉ ጊዜ ጸሎቱንማ ካሁን በፊት ተደረገ ያሉ ጊዜ ነበር። የእርሳቸው የብቃት ደረጃ በአደባባይ የተገለጠው ወደ ልዕለ ስብዕና የሚያድግ ሰው እንዲህ ያደርጋል። በእርግጥ የሃይማኖት ስብዕና የፍላጎት ጣሪያ ማቆሚያ ባይኖረውም ቅሉ በብዙ ጥበብ የተፈጠረውን የሰው ልጅ እኩል ወደ መመልከት ማደግ እንዳለበት የሃይማኖት አባቶች ዛሬም እያሳዩን መሆኑን እንደነ ሙፍቲ ሐጂ ኡመር ኢድሪስ ያሉ አባቶች ምስክሮቻችን ናቸው። በእኛ ዘመን እንደ እርሱ ያሉ አባት ስላየን እጅግ ደስ ይለናል። ከዛሬ ሶስት ዓመት በፊት የጻፍኩት ነው። ይህ ጉዳይ ሲል ህልፈታቸውን በማስመልከት ከዚህ ቀደም ስለሳቸው በህይወት እያሉ የጻፈውን አጋርቷል። በዚህ ዘመን እንደርሱ ያሉ ከህግ በላይ ያደጉ አባቶች ያስፈልጉናልና ፈጣሪ ይላክልን። ለአሳዩን ፍጹም ቅንነት የተሞላበት አቀኝነት ምስጋናችንን እናቀርባለን። ነፍሶ በሰላም ትረፍ ይላቸዋል ይህ ጻፊ። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤትም በሀጂ ኡመር ኢድሪስ ህልፈት የተሰማውን ሀዘን እንዲህ ሲል ገልጿል። የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት በቀድሞ የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ፕሬዚዳንት በነበሩት በተቀዳሚ ሙፍቲ ሀጂ ኡመር ኢድሪስ እልፈት የተሰማውን ሀዘን ገልጿል። ምክር ቤቱ ባስተላለፈው የሀዘን መግለጫም የሀገራችን ዋርካና የሁሉም አባት የነበሩት ቀዳሚ ሙፍቲ ሀጂ ኡመር ኢድሪስ ባጋጠማቸው ህመም በሕክምና ሲረዱ ቆይተው ወደ አሄራቸው ሄደዋል ሲል መግለጫው ላይ ጠቅሷል። እልፈታቸውን የመላው የሀገራችን ህዝብ ሀዘን ነው ሲልም ምክር ቤቱ ሀዘኑን ገልጿል። እኚህን ታላቅ አባት ላበረከቷቸው ሀገራዊና ሃይማኖታዊ አስተዋጽኦ በሚመጠን መልኩ ስርዓተ ቀብራቸው በመንግስት ደረጃ ኢስላማዊ ስነ ስርዓቱን ሀገራችን ታላቅ አባት አታለችና በዛ ደረጃ ስርዓተ ቀብራቸው ይፈጸማል ያለው ምክር ቤቱ፣ ሀዘናችን መሪር ቢሆንም ያላህን ውሳኔ ከመቀበል ውጪ አማራጭ የለም ሲል የሀዘን መግለጫ መልእክቱን አስተላልፏል። የሐጂ ኡመር ኢድሪስን ነፍስ ፈጣሪ በቀኝ ያኖር ዘንድ እየተመኘን ለመላው የእስልምና እምነት ተከታዮች ለቤተሰቦቻቸው፣ ለልጆቻቸው፣ ለዘመድ አዝማዶቻቸው በሙሉ ብርታትና መጽናናት እንዲሰጥ ዘንድ ተመኘን። እናንተም ውድ የጊዜ ሚዲያ ቤተሰቦች አብራችሁን ስለቆያችሁ እጅግ በጣም ከልብ አድርገን እናመሰግናለን። ክበሩልን፣ ጊዜ ሚዲያን አሁንም ሼር፣ ላይክ፣ ሰብስክራይብ፣ ኮሜንት በማድረግ ቤተሰብ ታደርጉና ታበረቱን ዘንድ ጠየቅን። እናመሰግናለን።